ሰላም ቤተሰቦች፣ እህታችን እንደምታዩት የሀይሚና የቡራ አድናቂ ናት ማለት ነው። እና በእነሱ መለያየት እንደዚህ እያለቀሰች ነው። ይህ ቪዲዮ እባካችሁ ቆርጣችሁ ለሀይሚም ለቡራም አድርሱልኝ። ሌላው ለመለኛው በጠዋት ደውዬለት ነበረ። እኔ በጣም ነው የጨቀጨኩት መለኛው። የእውነት በጣም ነው ማዝ ነው መለኛው። ይቅርታ አድርግልኝ እሺ። ትላንትና ቪዲዮሽን አይቻለሁ እያለቀሽ ነው የሰራሹ ምናምን ብለህ አውርተኸኛል። የእውነት ከልብ ከልብ ከልብ አመሰግንሃለሁ። በምንጠይቅ ሰዓቶች ሁሉ ስለምትመልስልን ማለት ነውና፣ ጋይስ እኔ መለኛው ያለኝን እነግራችኋለሁ ማለት ነውና ሁላችሁም ባላችሁበት ተረጋጉ፣ ባላችሁበት ተረጋጉ። በቃ ተረጋጉ። ሌላ ምንም ልላችሁ አልችልም። ተረጋጉ ባላችሁበት ማለት ነው። ምክንያቱም በቃ ሀይሚ ወደ ሚዲያ መምጣት አልፈልግም አልፈልግም ብላለች። ግን ሰዎች እየጠየቋት ነው እያናገሯት ነው። እንሻላ እሺ ትልና ትመጣለች ብዬ አስባለሁ። እኔ ትቀራለች ብዬ አላስብ። ምክንያቱም በጣም ብዙ የሚወዳት ሰው አለ፣ በጣም ብዙ የሚወዷት፣ በጣም ብዙ የሚያከብሯት። ትንሽ ደግሞ የሚጠሏቸው ሰዎች አሉ። ሁለቱንም ገባችሁ። ሌላው ደግሞ ማለት ነው ኦልሬዲ መለኛው አውርቷል፣ አነጋግሯቸዋል ያው ግን ችግራቸው ለመፍታት አልቻሉም። ያለው እውነታ ይሄ ነው። እሱ ተረጋጉ፣ ሁሉም ነገር ይስተካከላል፣ ተረጋጉ ብሏል ማለት ነው። ሁላችሁም ባላችሁበት ተረጋጉ፣ በቃ ተረጋጉ። ይሄ ነው ልላችሁ የምችለው። እሱ ያወራኝን በሙሉ የነገረኝን በሙሉ ለእናንተ ማቅረብ ጥሩ አይደለም ምክንያቱም የሰውን ፐርሰናሊቲ ላይፎች ሁሉ ነገሮች አይወሩም። ታውቃላችሁ ብቻ በቃ ሁላችሁም ባላችሁበት ተረጋጉ። ይመጣሉ እሷንም የሚያሳምኗት ሰዎች አሳምነው ወደ ሚዲያ ይዘዋት ይመጣሉ። እስከዛ ግን በተቻላችሁ መጠን በቃ አትስደቧት። ምትሰድቧት ሰዎች ካላችሁ አንዳንድ ሰዎች ደግሞ አላችሁ፣ ወረኞች፣ አቃጣሪዎች በቃ ይሆናል አይደለ። የሆነ ቦታ ሄደው የት ሄዱ? የትም አልሄዱም። የትም የሄዱበት ቦታ የለም ያሉት ሁለቱም። እሷም እሱን አላገኘችውም። እሱም ደግሞ እሷን ማግኘት ይፈልጋል ቡርኪ ያለው እውነታ ይሄ ነው። ደግሞ የእሱን ፎቶ ከሌላ ሴት ጋር እያቀነባበራችሁ ምናምን እያመጣችሁ በእውነት ሼም ነው። ይደብራል። አይደብራችሁም እንዴ? የሰውን ህይወት የሰው ጣልቃ እኔ አሁን ለምሳሌ የሆነ ፎቶ አይቻለሁ ፍቅርና ቡራን አቀነባብራችሁ ምናምን፣ አይደብራችሁም እንዴ? በምን ተገናኝተው ነው ፍቅርና ቡራን የምታቀነባብሯችሁ? በምን እስኪ ንገሩኝ፣ በምን በየትኛው መንገድ ተገናኝተው የማይመስል ነገር የምትሰሩ ሰዎች እውነት በጣም ታሳዝናላችሁ። እኔ በጣም የሚያበሳጩኝ ሀይሚን ደግፎ ቡርኬን የሚሰርቡ ቡርኬን ደግፎ ሀይሚን የሚ ሰውን ስትወዱ ከነ መናመኑ ከነ መጥፎ ምግባሩ ይሁን ውደዱ። የእውነት ሰውን ስትወዱ ሰው ደግሞ እንዲለያይ አትስሩ። አንዳንዶች አላችሁ፣ አንዳንድ ዩቱበሮች አላችሁ። እነሱ እንዲለያዩ በተለይ ቡርኬን ወዳችሁት ይሁን አይዶኑ አንዳንድ ሴት ዩቱበሮች አፍቅራችሁት ይሁን ምን እንደሆነ አናቅም፣ ቡርኬ ቡርኬ ቡርኬ ብላችሁ ልትሞቱ ነው። እሷን ታጣጥላላችሁ። አይደብራችሁም እንዴ? ሴት ስለሆነች ነው። ድሮም እኮ ሴት ላይ የሚቀናው ሴት ነው። ሀይሜት ትቦንሳችኋለች ሳችኋለች። እሺ ምድረ ባልቴቱላ ማለት ነው። ኦኬ ለሀይሜ እድል ስጧት፣ ለሀይሜ ጊዜ ስጧት። ለምንድን ነው በዚህ ሁሉ ነገር ላይ እሷ ላይ ፎከስ አድርጋችሁ እሷን ቲክቶክ ላይም እሷን መቀጥቀጥ፣ ዩቱብ ላይም እሷን መቀጥቀጥ? ረሽም ነው የእውነት ይደብራችኋል። አይደብራችሁም? እን በእውነት በጣም ነው የሚደብረው። ሌላው እንግዲህ እንደነገርኳችሁ ነው። መለኛው ተረጋጎ የሚመጡበት አፖርቹኒቲዎች ይመቻቻል፣ ይስተካከላል ብሏል ይስተካከላል። ሁላችሁም ባላችሁበት ተረጋጉ። በቃ ምንም ነገር አትጨነቁ። በቃ ተረጋጉ። በቃ ሀይሚ ወደ ሚዲያ መምጣት አትፈልግም ያለው እውነታ ይሄ ነው። ግን እንሻላ ችግራቸውን ፈተው ዛሬ ቪዲዮ ልትለቅልን ትችላለች። አስቡት ስንት ቀን ሙሉ ቪዲዮ አልሰራችም። ኢንስትግራሙን ራሷ አጥፍታው ነበረ ትላንትና ለተወሰነ ሰዓታት ማለት ነው። በቃ የከፋት ነገር ይኖራል። ለምን ለምንደሞ አትረዱት በቃ የከፋት ነገር አለ። የከፋት ነገር ደግሞ እዛው በጠረጴዛ ዙሪያ ይፍቱት። እኛ ደግሞ የምንሰማውን ነገር ሁሉ እንድንነግራቸው አትጠብቁ። ገቧችሁ? ድምፅ ከዚህ በፊት እኛ ስናወጣ እነሱን ስናወራቸው ስናወጣ፣ እራሳችሁ ድምፃቸውን አታውጡባቸው ምናምን ያላችሁን እራሳችሁ ናችሁ። የሰውን ፐርሰናሊቲ አታሰሙ ያላችሁን እራሳችሁ ናችሁ። እኛ ደግሞ ድምፃቸውን ብናሰማ ኖሮ እነሱም ለእኛ ስልክ አያነሱልንም። ይሄን ታውቃላችሁ። ይሄ ነው ያለው ነገር ስለዚህ ተረጋጉ፣ ጠብቁ ይመጣሉ። እና ቡርኬ መግቢያ ላይ የለጠፍኩትን ቪዲዮ ልጅቷ በጣም ነው የምታሳዝነው። የእውነት አሳዝናኛለች ስ ቲክቶክ ላይ ነው ያዩት። አላቃትም አላቃትም፣ ግን ምናክል ውስጧ እንደተሰበረ ምናክል እንዳዘነች ተረድቻታለሁ። የኔ ውድ ማልቀስ የለብሽም፣ በቃ ማልቀስ የለብሽም። ነገሮች ይስተካከላሉ። የኔ ውድ አታስቢ፣ ያጋጥማል። ደግሞ ሰው ሁሉ ወዳጅ አይደለም። ገባችሁ? እነዚህ ልጆች አሁን ብዙ ወዳጅ ቢኖራቸውም ጥቂት ጠላቶቻቸው ናቸው እንደዚህ እያደረጉ ያሉት። በተለይ ለሀይሚ በቃ ይሁን አላ ዘመድ መስላችሁ፣ ጓደኛ መስላችሁ፣ ተቆርቋሪ መስላችሁ ግሩፕ ክሬት አድርጋችሁ ለተለያየ ነገር የቡርኬን እኔ ባላወራው ይሻለኛል ይቅርብኝ። የእውነት እኔ ምን አቃጠለኝ? እኔ በቃ ተበሳጭቺ ጨጓራዬን ታመምኩኝ እኮ የእውነት ፋሚሊ መስላችሁ ግን አብራችሁ የኖራችሁ የእነሱን እንደዚህ መለያየታቸው ያስደሰታችሁ ብዙ ሰዎች አላችሁ ብዙ ሚስጥር ሰምቻለሁ በእውነት ትደብራላችሁ እኛ የምናውቀው ሰው ሰው ሲጣላ ዋሽቶን ቢሆን ያስታርቃል እና ሀይሚ ይህ እንዲደርሳት ላይክ አድርጉ ሼር አርጉላት ሜንሽን አርጉላት ሀይሚ የእውነት በቃ ብዙ ወዳጆች እንዳሉ አስበሽ ነይ በቃ ፕሊስ እኛ እንወድሻለን እኛ አንቺ ማየት እንፈልጋለን እንደና አብርሽና ሩታ እንድትሆኝብን አንፈልግም በፍጹም በቃ ይሄ ነው ያለው እውነታ እንድትመጪ እንፈልጋለን። እኔ በእውነት በጣም ነው አንዳንድ ጊዜ ስታስቡት፣ ለምን እንደሆነ አላውቅም፣ ሰው ክፉ ነው። የእውነት ሰው ክፉ ነው። በቃ በተለያየ መንገድ ሰው ላይ የሆነ ነገር ማድረግ ማሰራጨት፣ የሆነች ሰዎችን አታክ ማድረግ ለምንድ ነው? ግን አንዳንድ ሰዎች ልባችሁ ንጹህ አድርጉት። አሁን የቡርኪን ፎቶ ከሌላ ሴቶች ጋር እያቀናበራችሁ ትመጣላችሁ፣ ቡርኪን ትደግፋላችሁ፣ ሀይሚን አታክ ታደረጋላችሁ። ሼም ነው የእውነት። ውደዷቸው ሁለቱንም። ለምንድነው የምንነጣጥሏቸው? ቡርኬ ጥፋት ካለበት ቡርኬ ጥፋቱን ነግራችሁ እንዲመለስ፣ ሃይሚ ጥፋት ካለባት ጥፋቷን ነግራችሁ እንድትመለስ እንጂ በዚህ ደረጃ የሚለያዩበት መንገድ ማስፋት ጥሩ አይደለም፣ እና አዝኜባቸዋለሁ። ለማንኛውም እኔ እውነት እኔ በቃ አልቻልኩም፣ የእውነት ሲሬስ አልቻልኩም።